በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ እንደምን ሆናችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ዳህል አደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ እግዚአብሔር ስሙ አጽናፍ አጽናፍ የከበረ የተመሰገነ ይሁን። እንደምን ናችሁ? ሰላም እግዚአብሔር ይብዛላችሁ። ይህች የሰናፍጭ ቅንጣት የተሰኘችው መርሃ ግብራችን ነች። አጭር ሰዓት እግዚአብሔር ዛሬ ያስተማረን በእናንተ ለማካፈል ያህል ነው። እግዚአብሔር ቢረዳን የዛሬው ርዕሳችን ምን የሚል መሰላችሁ? ቀኖቹ አጭር ናቸውና ሁል ጊዜ ታምነን በእምነት እንጂ በስጋ አንመላለስ። ሰማችሁኝ ወንድሞቼ፣ ዛሬ እግዚአብሔር በዚች በአጭር ደቂቃ ውስጥ የሚነግረን ልጆቼ ሆይ ቀኖቹ በጣም አጭር ናቸው። ቀኖቹ አጭር ናቸው እና ሁል ጊዜ በሕይወት ስንኖር ታምነን በእምነት እንመላለስ እንጂ በስጋ አንመላለስ ይላል። ይሄ የኔ ቃል አይደለም። ይልቁንም አባታችን ቅዱስ ጳውሎስ በተለይ ለቆሮንቶስ ቤተክርስቲያን በዘመኑ ለነበሩት መንፈሳዊ ልጆቹ የላከው መልእክት ነው። ሲያሳስባቸው ልጆች፣ ወይ ቀኖቹ አጭር ናቸው። የሰው ልጅ ዕድሜ አጭር ነው። አጭር በሆነች ጊዜ ለሰማይ ለዘላለማዊ ኑሩ፣ ለስጋ ሳይሆን ለስጋ ሳይሆን በእምነት ለሰማይ ህይወት ኑሩ አለ። ወይም በአጭር አነጋገር በስጋ ሳይሆን በእምነት ኑሩ። ለምን ቀኖቹ አጭር ናቸው፣ መሄድ አይቀርም ብሎ አለ። ቀኖቹ አጭር ናቸው እና እናንተ እንግዲህ በምድር ላይ በቀራችሁ ዘመን በዚህ በአጭር ዘመን ሁል ጊዜ ታምናችሁ ደግሞ ታምናችሁ ታም ነው ሰው ኖረ አልኖረ አሳየኛ ላይ የሳውን ታምናችሁ፣ ሁል ጊዜ በእምነት ኑሩ። በምድር ላይ ስትኖሩ በእምነት ኑሩ እንጂ በስጋ አትመላለሱ። ለምን ቀኖቹ አጭር ናቸው? የስጋ እድሜ አጭር ነው። እዚህ ነው አባታችንም ነቢዩ ዳዊት የሰው እድሜ አጭር ነው፣ ቢበዛ ሰባ አልያም ሰማንያ ነው። ደግሞ እሱም ቢሆን በምን የተሞላ ነው ይላል? በመከራ የተሞላ ነው ይላል። እውነት ነው። አሁን በኋላ ነባለው እዚህ ጋር ምድራዊ ሕይወት ወገኖች በፈተና በመከራ የተሞላ ነው። ስለዚህ ለዚች አጭር እድሜ ምን አለን? ሁል ጊዜ ታምናችሁ በእምነት እንጂ በእምነት እንጂ በስጋ አትኖሩ አለን ማለት ነው። በነገራችን ላይ ዘም እንግዲህ እነዚች ጋር አንድ የምናነሳው ነገር ለመሆኑ የመኖራችን ዓላማ ምንድን ነው? ሀዲ ራስክ ሊሆን ይህን ራሳችሁ ጠይቃችሁ ታውቃላችሁ። ለምንድን ነው የምኖረው? ሰው ሲኖር ወገኖች አላማ አሉ ለምሳሌ እኔ ወደ አሜሪካን ሀገር ስመጣ አላማ አለኝ። ትምህርት ቤት ሲሄድ ሰው አላማ አለው። ስራ ሲቀጠር ሰው አላማ አለው። ወገኖች እንደዛ ሁሉ በምድር ላይ ስንኖር አላማ አለን። አሁን ሰውን ሰው የሚያደርገው ያንን አላማ ፈጽመነዋል አልፈጸምነውም። ለምን ማለቁ አይቀርማ። የሰው እድሜ አጭር ነው። ለዚህ እኮ ነው። ስለዚህ ወገኖቼ በዚህ ምድር ላይ ስንኖር እግዚአብሔር ምድር ላይ ሲያስቀምጠን አላማ አለው። እሱ ምንድን ነው? በምድር ላይ ስንኖር ለእግዚአብሔርና ለመንግስቱ እንድንኖር ነው። ወገኖቼ በምድር ላይ ስንኖር በዚህ በአጭር ስንኖር ለዘላለም እንድንኖር ለዘላለም ባጭር ስንኖር ለትልቁ እንድንኖር ነው። ስለዚህ የመኖራችን ዓላማ ምንድን ነው ቢባል ወገኖቼ አንድና አንድ ነው። እሱም የመኖራችን ዓላማ እግዚአብሔርን ለማስደሰት ነው። ለዚህ ነው ቅዱስ ጳውሎስ ደጋግሞ እኛ ብንኖር እግዚአብሔርን እናስደስታለን ብንሞትም እግዚአብሔርን እናስደስታለን አለ። እዚህ ሁለተኛ ቆሮንቶስ ምዕራፍ አምስት ላይ ነው። እንግዲህ ያለ ምዕራፍ አምስት ስታነቡ ታገኛላችሁ። የኛ የመኖራችን ዓላማ እግዚአብሔርን ደስ ማሰኘት ነው ይላል። ይህ ብቻ አይደለም፣ ሮሜ ምዕራፍ አስራ አራት ላይ ሄዳችሁ ብትመለከቱ የኛ በምድር ላይ መኖር የኛ ዓላማ እግዚአብሔርን ደስ ለማሰኘት ነው ይላል። ለዚህ ነው እንግዲህ ዛሬም የነገረን መልእክቱ ምንም ይዛችሁ ባትሄዱ ቀኖቹ አጭር ናቸው፣ ወይም የሰው ልጅ አጭር ነው። ስለዚህ ቀኖቹ አጭር ስለሆነ ሁል ጊዜ እናንተ ታምናችሁ በእምነት እንጂ በስጋ ከባድ ነው። አሁን ከባድ ነው ወንድሞች፣ ግን ለትልቁ ኑሩ። በዚች ባጭር እድሜ ለረጅሙ ኑሩ ይለናል። በነገራችን ላይ ምን ማለት ነው? በእምነት መኖር ምን ማለት ነው? በእምነት መኖር ወገኖቼ፣ በእምነት መኖር ማለት ምን ማለት ነው? ይህ ማለት በስጋ ሳይሆን በስጋ እንኖራለን፣ እንበላለን፣ እንጠጣለን፣ ግን በጥንቃቄ ነው። የክርስቲያን ህይወት በጥንቃቄ ነው። በስጋ ሳይሆን በእምነት መኖር ማለት ነው ወይም ደግሞ በእምነት መኖር ማለት የተሻለ ቀን አለ አንድ ቀን የተሻለ ቀን አለ አንድ ቀን መልካም ቀን አለ ስለዚህ ለተሻለ ህይወት አንድ ቀን የዘላለምን ቀን አያለው ለዛ ልዘጋጅ ብሎ መኖር የተሻለ ቀን አለ የተሻለ ህይወት አለ ብሎ በእግዚአብሔር ተማምኖ መኖር ማለት ነው እግዚአብሔር አለ ይሄን ምድር የፈጠረ እግዚአብሔር አለ ይሄን ካለመኖር ወደ መኖር ያመጣለህ እንደዛው ለዘላለም ነጋ ያኖራል ብሎ በእምነት ሳይታይ በእምነት መኖር ማለት ነው። በእምነት መኖር ማለት ነው። ወይም በሌላ አነጋገር ቅዱስ ጳውሎስ ደጋግሞ እንደሚለው እኛ እኮ ሀገራችን በሰማይ ነው ይላል። እዚህ የመጣነው ይሄ ምድራዊ ህይወት እንደ ስደት ነው። የእኛ ሀገር በሰማይ ነው ይላል። ወንድሞቼ፣ በምድር ለሰማይ መኖር ይሄን ዋና የህይወት ዓላማ። ስለዚህ በእምነት መኖር ማለት ለዘላለም መኖር ለዘላለሙ ዓላማ እግዚአብሔር ለሰራን ዓላማ እግዚአብሔር ለፈጠረን ዓላማ መኖር ማለት ነው። ነገ የተሻለ ቀን አለ ብሎ መኖር፣ እኔ ሀገሬ በሰማይ ነው፣ በምድር ላይ ለሰማይ መኖር፣ ዛሬን ለነገ መኖር፣ ለእግዚአብሔር መኖር፣ ለሚታይ ነገር ሳይሆን በእምነት ለሆነ ለማይታየው ለእግዚአብሔርና ለሰማያዊቷ ኢየሩሳሌም መኖር ማለት በእምነት መኖር ባጭሩ ለእግዚአብሔር እና ለመንግስቱ መኖር ነው። እስቲ በንጽጽር እንየው፣ የምድራዊ ኑሮን እና የሰማያዊ ኑሮ። ወንድሞቼ ምድራዊ ኑሮ ወገኖቼ አጭር ነው፣ በጣም አጭር ነው። ለዚህ ነው ነብዩ ዳዊት የሰው እድሜ ሰባ እንደው ታደለው ሰማንያ ይሄም ቢሆን በመከራ በፈተና የተሞላ ነው ይለዋል። ወገኖቼ አሁን ለእኛ ምን መከራ፣ ሰው ማስተማር ያስፈልገዋል? በመከራ ውስጥ ተጸንሰ በመከራ ውስጥ ተወልደ፣ በመከራ ውስጥ ምናድግ አይደለም። ምንም ምንም እኮ ይሄን ያህል የሚያፍቅ ነገር የለም በምድር ላይ። ስለዚህ ምድራዊ ኑሮ ጊዜያዊ ነው። ምድራዊ ኑሮ ጊዜያዊ ነው። በጋር በጣር በመከራ የተሞላ ነው ምድራዊ ኑሮ። በነገራችን ላይ በምድር ስንኖር ከእግዚአብሔር በጣም ርቀን ነው የምንኖረው። በጣም ርቀን በኋላ ነ ብላችኋለው። ዛሬ በዚህ ምድር ስንኖር በስደት እንደመኖር ነው። ከእግዚአብሔር ርቆ እንደመኖር ነው። አያችሁ። ምድራዊ ሕይወት እንደዛ እና ከእግዚአብሔር ርቆ በእምነትና በተስፋ ነው የምንኖረው ዛሬ። እያችሁ ልክ በስደት እንደመኖር ነው። ስደት እኮ ደስ አይልም። አሁን አሜሪካን ሀገር እንኖራለን ሪሊ ደስ የሚለው ይሄን ያህል ምንጊዜም ምን ሀገር ነው ልበ ሀገራችን ይናፍቃል። ሀገር ነው ደስ የሚለው። በሀገር ቤት እኮ ነው ደስ የሚለው። አሁን ያለውን ነገር አትመልከቱ። ኔ ሪያሊቲ ሆኑ ኢንጀነራል ኢቨን ኢትዮጵያ ውስጥ ሆናችሁ፣ ለምሳሌ የጎንደር ልጆች ብትሆኑ አዲስ አበባ ብትኖሩ ጎንደር ይናፍቃችኋል። አርሲ ልጆች ብትሆኑ አርሲ ምክንያቱም ይሄ ሂውማን ኔቸር ነው ስለዚህ ምን ለማለፍ ፈልጌ የመሰላችሁ እና ይሄ ምድር በስደት እንደመኖር ነው እኔ ነቢዩ ዳዊት መዝሙር 69 ላይ ምንድን የሚለው እኔ ስደተኛ ነኝ እንደ አባቶቼ እንግዳ ይላል እንግዶች ስደተኞች ነው ስደተኛ ደግሞ አንድ ቀን ወደ ሀገሩ ይገባል በነገራችን ላይ ሰማቸዋል ስደተኞች አሁን እንዴት እርምጃ እንደወሰድኩ ስለዚህ ወገኖቼ በምድር መኖር በስደት እንደመኖር ነው። ከባድ ነው። የጣር የጋር ኑሮ ነው። በሰማይ መኖርስ ወገኖች የሰማይ ኑሮ የዘላለም ነው አይችላል የዘላለም ነው። ሚሊዮን ዓመት አይደለም፣ ቢሊዮን ዓመት አይደለም፣ ትሪሊዮን አይደለም፣ ሴንቴሊዮን አይደለም። ወንድሞች እኔ ከዛ በላይ ቁጥር አላቅም። እንዴት አድርግ የምንገራቸው ከሴንቴሊዮን ሴንቴሊዮን ዚ ዚሮ ያለው ማለት ነው። ስለዚህ በሰማይ መኖር ማለት ምን ማለት መሰላችሁ? ለዘላለም መኖር፣ ከእግዚአብሔር ጋር መኖር፣ ጣር የሌለበት ጋር የሌለበት በደስታ መኖር፣ ችግር የሌለበት ለዛ መኖር ማለት ነው። በሰማይ መኖር ወገኖች ከእግዚአብሔር ርቀናውን በምድር እንዳለ ነው። ከእግዚአብሔር ከአባታችን ጋር መኖር ከአባአባ ጋር መኖር ደስ አይላችሁ እኔ ከዛሬ ወደ አባቴም እናቴም ወደ እግዚአብሔር ሄዱ እንጂ ከነሱ ጋር ብኖር ደስ ይለኛል። አባባ ጋር ዛሬ ብኖር አባባ አይናፍቃችሁም? ምድራዊ አባባም ይናፍቃል። ሰማያዊ አባታችን ጋር ለመኖር ደግሞ የበለጠ እንናፍቃለን። ስለዚህ ሰማያዊ ኑሮ ማለት ወገኖች በደስታ የሚኖርበት ጣሪ የሌለበት፣ መከራ የሌለበት፣ ስቃይ የሌለበት፣ መሰደድ የሌለበት፣ ችግር ማሰብ የሌለበት እኮ ነው። ይገርም እኮ ነገር ፍርሃት የሌለበት ችግር የሌለበት። እስቲ አወዳድሩት። ለዚህ ነው እንግዲህ ቅዱስ ጳውሎስ የተነሳንበት ርዕሳችንን እንዳትረሱት፣ ቀኖቹ አጭር ናቸው። ቀኖቹ አጭር ናቸው። ሁልጊዜ ታምነን በእምነት እንጂ በስጋ እንኖር። መሄድ አይቀርም። ለማማ አያቴ፣ ቅድማያት ሁሉ ሄዱ። ለአባባ ሄዱ። ለማማ ሄዱ። ታላላቅ ወንድሞቼ ሄዱ። ወንድሞቼ ማሰብ ማስተዋል። ስለዚህ ቀኖቹ አጭር ናቸው። ስለዚህ ስለዚህ እንዲሁም ላምብ ላንብበላችሁ ቃሉን እንደዚህ። ች ፕሮግራም እንግዲህ ረጅም አይደለችም። የሰናፍጭ ቅንጣት የምትባለው ፕሮግራም በጣም አጭር ሰዓት ፕሮግራም እንዲሁ የዕለቱን እግዚአብሔር በልባችን እንደ ትንሽ ነገር ብለን ነው ብቅ ያለው እንጂ፣ አሁን አሁን እናቆማለን። እንደዚህ እንግዲህ ይሄ ቃል የቱ ጋር ነው የሚገኘው? ምን የሚለው ቃል? አሁን ያልኳቸው የተነሳ ምን የሚለው ሁል ጊዜ ታምነን ሁልጊዜ ሰው አየን አላየን፣ ለሰው ብለን አይደለም። ሁልጊዜ ታምነን በእምነት እንጂ በስጋ እንኖር፣ ወንድሞች እግዚአብሔር ይህንን እንመክረን። ዛሬ ማለት እንደዚህ ይላል ቅዱስ ጳውሎስ። በተለይ እሱ የሚነግረን ምን መሰላቸው? ስለዚህ ምድራዊ ስጋችን ይናገራል። ስለ ሰማያዊ ነገር ስለምንለብሰው ሰማያዊ አካል ይናገራል። ምን ይላል? ይሄ ምድራዊ አካል እንደ ድንኳን ነው። በቃ ድንኳን ጊዜያዊ ነው። የሰማያዊ አካል ግን በእግዚአብሔር የተሰራ ሕንፃ ነው ይለዋል። ያስፈልጋቸው ለዛ መኖሪያ ያስፈልጋል። አሁን እኮ ከእግዚአብሔር ርቀን እንደ ስደተኛ ነው የምንኖረው። አሁን እኮ ስንኖር በምድር ላይ ከእግዚአብሔር ርቀን ነው የምንኖረው፣ ከእግዚአብሔር ርቀን ነው። እንዲህ ይላል ሁለተኛ ቆሮንቶስ ምራፍ አምስት ከቁጥር አንድ እስከ አስር አንብቦት ሁለተኛ ቆሮንቶስ ምራፍ አምስት ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ፣ ማለት ብንሞት ማለት ነው። ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ እግዚአብሔር ያዘጋጀው ማለት በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ አለን እንዳለን እናውቃለን። አለ ወንድሞች፣ ታውቃላችሁ። የሰላም እግዚአብሔር ይብዛላችሁ። አለን ሰማያዊ እግዚአብሔር፣ እንደ መላእክት፣ የሆነ ለዘላለም የሚሆን ይሄ ምድራዊ ይሄ ምድራዊ ነው አለ ይሄኛው ሲፈርስ፣ ይሄ እንደ ድንኳን ነው እንደ ህንፃ የሆነ ግን አለ ለዘላለም የሆነ ግን አለ። ይህን ግን እናውቃለን፣ በእርግጥ እናውቃለን ይህንን እንዳለ እናውቃለን ይላል በእርግጥ እናምናለን ሰማያዊ ህንፃ እንዳለ ለሱ እንኑር ነው የሚለን ስለዚህ ምን ይላል ቁጥር ሁለት ላይ እንግዲህ ይህንን ካወቅን በዚህ ውስጥ በእውነት እንቃትታለን በምድር ላይ ስንኖር በቃ ጭንቀትለን መቃትታለን ይከብዳል በዚህ ሳለን እንቃትታለን በሰማይ የሚሆነው መኖሪያችንን እንድንለብስ ሰማያዊ አካላችንን እንድንለብስ እንናፍቃለን ይላል ቅዱስ እንናፍቃለን ያንን የሰማይ አካል ያንን የክርስቶስ የለበሰውን አይነት አካል በተዋህዶ የለበሰው እንድንለብስ እኛ እሱን እናፍቃልን፣ ትናፍቃላችሁ። ይህ ነው እንግዲህ በእምነት መኖር፣ በስጋ ሳይሆን በእምነት ኑሩ የሚለው። ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃልን፣ በእውነት ለብሰን ራቁታችንን አንሆንም ይላል። በእውነትም በእውነትም በእውነትም የሚሞት በህይወት ይዋፅን ማለት ይሄ ስጋችን በዘላለም አካል ይለወጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆንን በድንኳን ያለን እኛ ከብደውን ዛሬ እንቃትታለን። ዛሬ የዛሬ ኑሮ እንደ መቃተት ነው፣ እንደ ምጥ ነው፣ እንደ ከባድ ነው። እውነት እኮ ነው። ስለዚህ ለሰማዩ ኑሩ በዚህ አጭር እድሜያችሁ ነው። ቀጥሎ ምን ይላል? ለዚህ እኮ ለሰማያዊ ለዘላለሙ የሰራን እሱ እግዚአብሔር ነው። ስለዚህ ነገር ለዚህ የሰራን እግዚአብሔር ነው

ይመችም ባይመችም ወንድሞች፣ ኑሮ ቢሳካም ባይሳካም፣ ሁልጊዜ ታምነን በእምነት እንጂ በማየት በስጋ አንመላለስ። በስጋ ስን አሁን አያችሁ አለ በስጋ አንመላለስ። አያችሁ በስጋ መኖር እኮ ማለት አለ ከእግዚአብሔር ርቆ እንደመኖር ነው። መሞትም ለተዘጋጀ ሰው ጥቅም ያለው ነገር ነው። ለምን ከእግዚአብሔር ጋር መኖር ነው። እናይዋለን። ለመረታቸው እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስ፣ በስጋ አንመላለስ። አያችሁ፣ በስጋ ስናድር በዚህ ምድር ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነና አሁን እኮ በስጋ ስንኖር ከጌታ ተለይቶ እንደመኖር ነው። በስጋ መኖር በስደት እንደመኖር ነው ወገኖቼ። በስደት ደግሞ አይመችም። ስደት ይመቻል? አይመችም አንዳንድ ሰዎች ባለማወቅ ስደት የሚመች ይመስላቸዋል እነሱ የሚያወጥ አሁን ከተበላሸ ሀገር ጋር እያማ ኖ የሚመች በሀገር በሀገር ቤት ሀገራችን ደግሞ በሰማይ ነው ላቁም እዚ ጋር ሰዓቴ ስላለቀ ምንድን ነው የሚለው ይልቁንም ይላል ከስጋ ተለይተን ብንድሞት ማለት ነው እኛ ክርስቲያኖች የተዘጋጀን ይልቁንም ከስጋ ተለይተን በስደት ከመኖር በጌታ ዘንድ መኖር ደስ ይላል ብንሞት እንኳን እኛ የት እንደምንሄድ እናውቀዋለን። ስለዚህ ከስጋ ብንለይ ብንሞት ብንሞት እንኳ ደስ የሚል ነገር ነው፣ ከጌታ ጋር እኮ ነው የምንኖረው። ስለዚህ አለ። ስለዚህ እኛ በምድር ላይ ስንኖር የመኖር ዓላማችን እሱን ማስደሰት ነው። ብንኖርም ብንሞትም እሱን ደስ ለማሰኘት እንኖር። ስለዚህ ቀኖቹ አጭር ናቸውና በምድር ባላችሁበት ህይወት ምናለን፣ ቀኖቹ አጭር ናቸውና ሁልጊዜ ታምነን በእምነት እንጂ በስጋ አንመላለስ፣ አለን። ላቁመ ዚጋ እንደዚህ ይላል። ስለዚህ ደግሞ ብናድር ማለት ብናድር፣ ብንሞት ወይም ብንኖር ማለቱ ደግሞ። ስለዚህ ደግሞ ብናድር ወይም ተለይተን ከዚህ ብንሄድ፣ በሞት ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን። እግዚአብሔርና ዓላማ ብንኖርም ብንሞትም ለእግዚአብሔር ማስደሰት ነው ይላል። እና ይልና ከዛ ቀጥሎ ደግሞ እንዳትረሱ አደራ፣ ነገ ሰው ዛሬ የዘራውን ነገ ያጭዳል። በስጋ የዘራነውን ነገር መልካም ዘርጠን ከሆነ እንቀበላለን፣ መጥፎም ከዘራ እንቀበላለን። ተጠንቀቁ ይላል። እዚህ ጋ ላቁም ምን ተማረ ወንድሞች፣ ምን ተማርች? የሰናፍጭ ቅንጣት የምትባለው ነገ ሰዓቱ ለዚህ ነው። በጣም አጭር ደቂቃ ነው የምንማረው ምን ተማር? የተማርነው ቀኖቹ አጭር ናቸው። የሰው ዕድሜ አጭር ነው። ስለዚህ በዚህ በአጭር ጊዜ ውስጥ ሁል ጊዜ ታምነን በእምነት እንጂ በስጋ መኖር አይገባ አይገባ። እና በእምነት መኖር ምን እንደሆነ አወቅን። የመኖራችንን ዓላማ የኛ በምድር ላይ መኖር ወንድሞቼ ለራሳችን ስጋ አይደለም። እግዚአብሔር ችግሩ አይደለም ብንበላ በንጠጣሷለን። ግን የምድር ላይ የምንኖርበት ዋናው ዓላማ ለሰማይ ነው። በምድር ላይ የምንኖርበት ዓላማ ለእግዚአብሔር ነው፣ እሱንና እሱን ደስ ለማሰኘት ነው። ምን እናድርግ? በቀረ ዘመናችን ወንድሞች ለእግዚአብሔር እንባቅ፣ እሱን ደስ ለማሰኘት እንኑር። የአባቶቻችን አምላክ እግዚአብሔር ይረዳናል። ሰላም እግዚአብሔር ይብዛላችሁ። ደህና ደሩ። ሰላም ሆኑልኝ። ይቺ ሰናፍጭ ቅንጣት የተባለችው ፕሮግራማችን እግዚአብሔር እንደው በዚህ ምስል ያህል አስተማረ። ሰላም ሆኑ።